ሰላም ጤና ይስጥልን። የኢትዮ አድቨርት ቤተሰቦቻችን በሙሉ እንዴት ናችሁ? ዛሬ ደግሞ የበዓል ቅናሽ ያለው በጣም የሚገርም ቦታ ላይ እየተሰራ ያለ አንድ ሪል ስቴት ሰምችን የመጣሁት ሳይቱ፣ እንግዲህ የቤተ መንግስት አጠገብ ላይ ያለ በጣም ቆንጆ በአንድነት ፓርክ ጋር በጣም የሚያምር ቆንጆ የሆነ ላግዠሪ አፓርታማ ተሰርቶ ኦልሞስት እያለቀ ነው። ለበዓል ትልቅ ቅናሽ አለ ብለው እንግዲህ፣ እስቲ ያለውን ነገር ለማጣራት ቢሮቸው ድረስ ሄደናል። እስቲ ያለውን ዲቴል ኢንፎርሜሽን ደግሞ ገብተን አብረን እናያለን፣ እንጠይቃለን ማለት ነው። እግዚአብሔር ይመስገን። ናትናኤል እባላለሁ ከኢትዮ አድቨርት። አዲስ እንግዲህ ነገር ሰምቼ ነው በጣም የሚገርም ቦታ ላይ የሚገርም አፓርታማ እየሰራ ነው። ሎኬሽኑ ደግሞ ወደ አንድነት ፓርክ አካባቢ ወደ ሻራተን ነው አይደለ? እዛ አካባቢ ሰምቼ አለ ተብሎ እንግዲህ በጣም ብዙ ቤት መግዛት ይፈልጋሉ። አገር ውስጥ ከሀገር ውጭ ደግሞ መግዛት ይፈልጋሉ። ስለዚህ እንግዲህ ኢንፎርሜሽን ወደነሱ ማድረስ ስላለብኝ ይሄን ለማጣራት ቢሮችን ድረስ መጥቻለሁ። ሙሉ ኢንፎርሜሽን ትሰጠኛለ ብዬ አስባለሁ። እንኳን ደህና ምጣ ብያለሁ። በድጋሚ ያው እንዳልከው ብዙ አዳዲስ ነገሮች አቅርበናል ለበዓል ማለት ነው። እኔ ድሮ ባላለሁኝ የአሚባራ ፕሮፐርቲስ የሽያጭ ሱፐርቫይዘር ነኝ። በደንብ ዲስከስ እናደርጋለን። እንዳልከው በጣም አሪፍ አሪፍ ፓኬጆችን አቅርበናል ለበዓለም፣ እንደዚሁ ዲስካውንቶች አውጥተናል። ሳይቱም ደግሞ በጣም ፕራይም ሎኬሽን ፍሬንድሽፕ ፓርክ ፊት ለፊት ነው። ከቦታ አንጻር ደግሞ በኮምፓውንድ ውስጥ ነው፣ ራሱ የቻለ ኮምፓውንድ ነው። ጥሩ ነገሮች አሉ። የሰማሁት ምንድነው የበዓል ትልቅ ቅናሽ አለ ተብሏል። ከዛ ነው እንግዲህ የምጀምረው ምክንያቱም ያው ተመልካዮች የሚሰፍሩ ለሚጠብቁት ይሄ ነው ለመግዛት ገባ። ስለዚህ እስቲ የባል ቅናሽ የተባለው በካሬ ስንት ሆኖ ነው ዋጋው እንዴት ነው? ጠቅላል አድ የባል ቅናሹ ብናገርም ደስ ይለ ነው። በፊት ደግሞ ምንድን ነው የባል ቅናሹ እንዳለ ሆኖ ከዚህ በፊት የምንሰራበት የነበረው አሰራር ነበር። ያ ማለት ለደንበቻችን በዩስዲ ወይም በአሜሪካን ዶላር ነበር የሚሸጠው ቤቶቻችን። ሲከፍሉ በባንክ ባለው ሬት ነበር ስናስከፍላቸው የነበረው። እነሱን እሱን ሙሉ ነው ቶታሊ አቁመናል ማለት ነው። በኢትዮጵያ ብር አድርገናል ማለት ነው። በፊት በዶላር ነበር ክፍያው፣ አሁን በኢትዮጵያ ብር ነው። ሶ ኢንዳ ይሄኛው አንድ ፓኬጅ ነው። አሁን ለበዓል ያወጣ ነው። ኦልሬዲ እኛ ፕሮዳክሽን ጨርስ ነው ወደ ሌላ ፕሮዳክት ሺፍት እናደርገው። ሶ ፕሮዳክት ጨርሰን አዲስ ፕሮዳክት ላውንች ልናደርግ ነው ማለት ነው። ሶ ለጥቂት ቤቶች በካሬ 110000 ብር ይሸጥ ነው ማለት ነው። ናይስ። እዛ እዛ ሴንተር ቦታ ላይ ማለት ነው። 110000 ብር ነው። 777 ብር ጀምሮ ቅድመ ክፍያ ማግኘት ይችላሉ ማለት ለገቢዎቻችን ቅድመ ክፍያ ስን ፐርሰንት ነው ማለት ነው አስር ፐርሰንት ማለት ነው በተጨማሪም ይህን ፓኬጅ ስናወጣ በኢትዮጵያ ብር ነው ፊክስድ የሆነ አማውንት ነው የሚከፍሉት ኢትዮጵያ ውስጥ ብዙ ጊዜ እንዳየው በኢትዮጵያ ብር የሚሸጡ ብዙ ካምፓኒዎች እስካሌሽን አለው ያ ማለት ነዳጅ ቢጨምር የኮንስትራክሽን ማቴሪያል ቢጨምር የተወሰነ ብር ይጨምሩባቸዋል ቀጣይ ባሉ ፔመንቶች እኛ ጋር ይሄ አይኖርም ማለት ነው ያን የመሰለ ቦታ ላይ ሴንተር ቦታ ላይ የሚሰራው አሚባራ አሚባራ ማለት ነው። አሚባራ ማን ነው የሚለው፣ ኦልሞስት 30 ዓመት የቆየ ድርጅት ነው። ባይ ዘ ወይ ያው ከዚህ በፊትም ብዙ ጊዜ ገልጸነዋልና መጀመሪያ የመነሻው ጥጥ ምርት ላይ ነው እርሻ ልማት ላይ ማለት ነው። ሶ ጥጥ ያመርታል፣ ኤክስፖርት ያደርጋል። ሶ አሁን ላይ በኢትዮጵያ ውስጥ ኦልሞስት ወደ 17000 ሄክታር ያክል መሬት አልምቷል በጥጥ ምርት ላይ ማለት ነው። ከዚህ በተጨማሪ ደግሞ አቬሽን ላይም እንደዚሁ አቬሽን ላይ ይሰራል። ያ ማለት በግብርናው ዘርፍ ላይ የኬሚካል ርጭት የሚያገዱ ወደ ስድስት ፕሌኖች አሉ። በኢትዮጵያ በምስራቅ አፍሪካ እነዚህን አክቲቪቲዎች ይሰራሉ። ሌላው ኢምፖርት ኤክስፖርት ላይ የሚሰራ የሚባላ ትሬዲንግ ይባላል። እንደዚሁም የተለያዩ እቃዎች ወደ አገር ውስጥ ኢምፖርት እናደርጋለን፣ ጥጥ ደግሞ ኤክስፖርት እናደርጋለን። ትራንስፖርት ሰርቪሱ ላይም እንደዚሁ እንሰራለን። የተለያዩ ደግሞ የምግብ ማቀነ ባበሪያ ፋብሪካዎቹም አሉት። ምናልባት ታቆታላቸው አዲስ ሞጆ ዘይት እሱም አንዱ ሲስተር ካምፓኒ ነው። አዋሽ ብስኩት እና ዱቄት ፋብሪካም እንደዚሁ፣ ሌላው የጨው ፋብሪካም አለ። ሶ አጠቃላይ ከ10 በላይ የሚደርሱ ካምፓኒዎች ናቸው። ሶ አሚባራ ቢዝነስ ግሩፕ በሚባል ነው የሚጠሩት። አሚባራ ፕሮፐርቲስ የሚባለው ሪል ስቴት ነው ማለት ከዛ ካምፓኒዎች አንዱ ሲስተር ካምፓኒ ነው። ትልቅ አቅም ያለው ድርጅት ነው። ምናልባት እንደምታዩት ቢሮችን ዋንጫ በዋንጫ ነው። እነዚህም በውጭ ሀገር ከጥጥ ኳሊቲ አዋር የተሸለሙት። ትልቅ ፋይናንሻል አቅም ያለው ድርጅት ነው። ፕሮዳክታችንም አሁን እየሸጥን ያለ ነው። አብዛኛው በራሳችን ፋይናንስ ነው የገነባ ነው። ሽያጭን ከመጀመራችን በፊት ኦልሬዲ እኛ ገንብተን ኦልሞስት ወደ 50 ፐርሰንት አድርሰን ነው መጀመሪያም ሽያጭ የጀመርነው ማለት ነው እንግዲህ በጣም አሪፍ ነገር ነው የሰማሁት ነገር አቅም መኖሩ ደግሞ ከምንም በላይ ደንበኞቻችን እርግጠኛ ሆነው እንዲገዙ መሆን ይችላል። ሰው በአሁን ጊዜ የብሩ ሁኔታ ያሳሰበው ያለው የታማኝነት ሁኔታ ነው በጣም ሰው እያሳሰበ ያለው እና እና የጥራት ጉዳይ ነው። እንደነገርከኝ ከሆነ አሚባራ ጥግ ድረስ ና ይሟላል ብለኝ እንግዲህ ነግረኛል። እንግዲህ ያረጋል ብዬ ምንም ተስፋ አለኝ ማለት ነው። እስቲ ይሄ ከመኖሪያ አንጻርና ከኢንቨስትመንት አንጻር ምን ያህል ጥቅም አለው? ገልጸ፣ አንደኛው ሴንተር ነው፣ ዳውን ታውን ነው። ፍልውሃ አካባቢ በጣም ብዙ ሰው የሚፈልገው ሎኬሽን ነው። ሶ ከኑሮ አንጻር ደግሞ ስንገልጸው ብዙ ጊዜ አዲስ አበባ ውስጥ ካየው አፓርትመንት ሲገነቡ ሴንተር የሆኑ ቦታዎች ላይ ጃስት አንድ ቢሊንግ ሲንግል ቢሊንግ ነው የሚገነባው። ምናባት ከአስፋልት ዳርም ሊሆን ይችላል። ሶ ለመኖር ብዙም አመቺ አይደለም። ከድምፅ አንጻር ልጆች ላይ ማሳደግ ብትል ብዙም ኮንፈርት አይኖረውም። እኛ ጋር ትልቁ ነገር ሰፊ ኮምፓውንድ ነው። ቅድም እንደነገርኩ ወደ 35751 ካሬ ላይ ያረፈ ሰፊ ኮምፓውንድ ነው። ውስጡ ላይ ደግሞ ብዙ ሰፋፊ ስፔሶች አሉት። እንደ ወኪንግ ኤሪያ አይነት ሰፋፊ ስፔሶች አሉት። ያ ደግሞ ልጆች ለማሳደግ ብትል በጣም ቆንጆ ነው። ከፕራይቬሲ አንጻር ኮምፓውንዱ 24 ሰዓት የጥበቃ አገልግሎት ይኖረዋል። ከዚ አንጻር ደግሞ ነዋሪዎቹ ሴፍ በሆነ መንገድ ምንም አይነት ስጋት ሳይገባቸው መኖር ይችላሉ ማለት ነው። ከኑሮ አንጻር በጣም ቆንጆ ነው። ከኢንቨስትመንት አንጻር ብናይ ቅድም በተወሰነ መልኩ ጠቅሼዋለሁ። ሎኬሽኑ ሸራተን ሆቴል አጠገባችን ነው። ፓርኩ ፍሬንድሺፕ ፓርክ፣ ትልቅ ፋይናንሻል ተቋማቶች፣ ትምህርት ቤቶች፣ አሁን ሊሴ ገብረ ማርያም ትምህርት ቤት እዛው አቅራቢያችን ነው። ጥቁር አንበሳ ትምህርት ቤት፣ ሆስፒታሎች አሉ። ያን ኢዝሊ ማግኘት ይችላሉ። እዛ አካባቢ ደግሞ ብዙ ሰው ይፈልገዋል። ከውጭ የሚመጡ ዲያስፖራዎች፣ የውጭ ዜጋዎች፣ ፕላስ ሴኩሪቲ አሪፍ ስለሆነ እዛ አካባቢ ያርፋሉ። ለማከራየትም በጣም ጥሩ ሎኬሽን ነው። ምናልባት እዛ አካባቢ በጣም በዩኤስ ዶላር ነው የሚያከራዩ አብዛኞች ሰዎች። እኔም ካለኝ መረጃ አንጻር ደግሞ አንዳንድ ደንበኞችም እዛ ገዝተው ድጋሚ እኛ ጋ ሊገዙ ሲመጡ ያለው ረንትም ቫልዩ በጣም ከፍ ያለ ስለሆነ በጣም ቆንጆ ነው። ከዛ ከገዙም በኋላ ደንበኞቹ ለመሸጥ ቢያስቡ እንኳ ሪተርን ኦፍ ኢንቨስትመንት እኛ ራሱ ሰርተነዋል እና ኦልሞስት 200 ፐርሰንት ከዛም በላይ ያልፋል እና በጣም ቆንጆ ነገሮች ነው ያሉት እና ኢንቨስት ቢያደርጉበት በእርግጠኝነት ትልቅ ትርፍ ያለው ቦታ ነው። እሺ፣ አሁን ያለበትን ፕሮግሬስ እና ኤግዛክት ሎኬሽን በዛው ለተመልካቾች የምነግረው ደስ ይለኛል። ሎኬሽናችን የሚገኘው ፍሉሃ ፍሬንድሺፕ ፓርክ ፊትለፊት ከፍሉሃ ከቤተመንግስት ቀጥታ ስትወርድ ወደ ፍሉሃ አደባባይ ወደ ቀኝ ስታጥፈ ወደ ፒያሳ እና ወደ ጥቁር አንበሳ ወደ ፖስታ ቤት መታጠፊያ ጋር ያለው ኮርነር ላይ ነው የሚገኘው። 36 ሺ ካሬ ላይ ያረፈ ቢውልዲንግ ነው። ኦልሞስት ወደ 9 ቢሊዮን ብሎኮች ይኖራሉ። አሰራራችን የሚሆነው ሁሉም ኮምፓውንዱ አንድ ላይ ሳይሆን ፌዝ ባይ ፌዝ ነው የምናስረክበው ማለት ነው። አሁን ቅድሚያ ሁለት ቢውልዲንጎች አሉ። ኦልሞስት ሶልድ አውት ሆነው የተወሰኑ አፓርትመንቶች የሚቀሩት እሱ ኦልሞስት በአንድ ዓመት ከአራት ወር ጊዜ ነው የምናስረክበው። አሁን አዲስ ላውንች ያደረግነው ደግሞ ኦልሞስት በሶስት ዓመት ጊዜ የምናስረክበው ይሆናል ማለት ነው። አጠቃላይ ኮምፓውንድ ውስጥ ፒዩ ሬዚደንሻል የሚሆኑ ስድስት ብሎኮች ይኖሩናል ማለት ነው። ስድስት ብሎኮች አሉን። አንድ ደግሞ 11 ሺ ካሬ ላይ ያረፈ ትልቅ ሞል ይኖረናል። ሞሉ ላይ ለእኛም አዲስ የሆነው አይስኬቲንግ ፕላስ፣ ከውጭ የሚገቡ ፍረንቻ ተደርገው የሚገቡ ካምፓኒዎች ይኖራሉ። በዛ መልኩ ነው የሚሆነው ማለት ነው። ኢንተራንስ እና ኤግዚትም እንደዚሁ ይኖረዋል። ከዛ በተጨማሪ እኛ አፓርትመንቶቹ ስንሰራ ለቤት ብቻ ለመባል ሳይሆን ብዙ ሴፍቲን ያማከሉ ናቸው። ለምሳሌ ወደ ቤዝመንት ስንገባ ዋን ዌይ ነው የሚሆነው፣ መውጫና መግቢያ የተለያየ ነው የሚሆነው። የቤዝመንታችን ከፍታ ኦልሞስት 3 ሜትር ከሰባት ነው። በጣም ሀይ ሲሊንግ ነው፣ ከፍ ያለ ነው። ያም ስናደርግ ምንድን ነው አምቡላንሶች አክሰስ ማድረግ እንዲችሉ ቤዝመንት እንዲገቡ ሳት አደረገ ትራኩንም ቤዝመንት ውስጥ መግባት እንዲችል ትልቅ መኪኖች እንዲገቡ ነው። ሌላው ከአንዱ ኮለን እስከ አንዱ ኮለን ያለው ስፔስም ወደ 8 ሜትር አካባቢ ነው። 8 ከ50 ነው ኦልሞስት፣ በጣም ሰፊ ነው። ፍሪሊ ትልቅ መኪኖች መንቀሳቀስ ይችላሉ ማለት ነው። የቤታችን ከፍታ ኦልሞስት 3 ሜትር ካርባ ነው። ሀይ ሲሊንግ ነው። ሀይ ሲሊንግ ሲሆን ደግሞ ያው ታውቀዋለህ ቤቱ ውበት ይኖረዋል። ናቹራል ቬንቲሌሽንም በጣም ቆንጆ ይሆናል ማለት ነው። ከዛ አንጻር ብዙ ኳሊቲዎች አሉት። ሊፍቶቻችን ስትሬቸር መያዝ ይችላል። ምናልባት ከላይ 11 12ኛ የታመመ መንቀሳቀስ የማይችል ሰው ካለ በስትሬቸር ይዘን ገብተን እታች አምቡላንስ አክሰስ ማድረግ ይችላል። ቤዝመንታችን ውስጥ የኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ይኖራል። ከዛ አንጻር ቤት ብቻ ሳይሆን ለኑሮ ምቹ ተደርጎ ኮንፈርት እንዲኖረው እና ከሴፍቲ አንጻር ብዙ ነገር የተሰራበት ነው የሚሆነው ማለት ነው። መወረኛ አሁን ላይ ለመሸጥ እያሰብን ያለ ነው ከአፓርትመንት በተጨማሪ ላይፍ ስታይልም ነው ማለት ነው። ከዛ አንጻር ይህን እየሰራን ነው። ኮምፓውንዳችን ውስጥ ደግሞ አንድ ጂ ፕላስ ፎር ህንፃ ይኖረናል ለነዋሪው እንደ መዝናኛ አገልግሎት የሚሆን ማለት ነው። ቴኒስ ኮርት፣ ባስኬትቦል ኮርት ፉትሳር ያለው ላይኛው የመጨረሻው ሩፉ ፉትሳር ነው የሚሆነው። እነዚህ እንደ መዝናኛ አገልግሎት የሚሰጥ ይሆናል። ኮንስትራክሽን ፕሮግረሱ እንዴት ነው እና ደግሞ ለየት ያለ ነገርስ ህንፃው ላይ ቢልዲንግ ላይ የምናገኘው ነገር? ኮንስትራክሽን ለየት የሚያደርገው ያው እንደ አጠቃላይ አሚባራ ፕሮፐርቲስ እንደ ኦነር ሆኖ አብዛኛው ነገር አውትሶርስ አድርጎታል። ለምሳሌ ከዲዛይን የምንጀምር የውጭ ካምፓኒ ነው ዲዛይን ያደረገው ኤማር ፕሮፐርቲ የዱባይ ማለት ነው አብዛኞቹ ከነሱ ጋር ነው ያ ዩኤ ካምፓኒ ነው ዲዛይን ያደረገው ኮንስትራክሽኑ ደግሞ የምንሰራው በውጭ ካምፓኒዎች ናቸው የቻይና ካምፓኒዎች ናቸው ማኔጅመንት ደረጃ ደግሞ ራሱ ይቻለ የማኔጅመንት ፊርም ይኖራል ካምፓኒ ያለው ሲምባዮ የሚባል የዱባይ ካምፓኒ ኒሞና የሚባል ደግሞ የሀገር ውስጥ ነው የኮንሰልቲንግ ካምፓኒ ይኖራል ማለት ስለዚህ ከነዚህ ካምፓኒዎች አንድ ላይ ሆነን ነው እየሰራን የምንገኘው ፕላስ ሎኬሽኑ ያው አሁን ካየኸው በጣም እየለማ ያለ ሎኬሽን ስለሆነ በደንብ ቶሎ መጨረስ ስላለብን በደንብ እየሰራ ነው የምንገኘው ያው መንግስትም እዛ ጋ በደንብ ቶሎ ማረቅ አለበት ማለትም ስለማይቀር የለማ ነው ሎኬሽኑ ካየው እኛም በዛው ልክ ነው እየፈጠነ የምንገኘው ምናልባት አሁን የገነባናቸው ያሉት ብሎኮች ታያችኋላችሁ ኦልሞስት በዘጠኝ ወራት ጊዜ ውስጥ

እዛ ሰው ነው የመግዛት አክሰስ አላቸው። እንግዲህ ለመኞቻችን ከባለ አንድ መኝታ እስከ ፔንት ሀውስ ድረስ ማግኘት ይችላሉ። ኦልሞስት ከሰባ ካሬ ባለ አንድ ጀምሮ እሶ 91 ካሬ፣ 86 ካሬ ይኖረናል። በተጨማሪም ቱ ቤድሩም 105 ካሬ ጀምሮ ይኖረናል። ስሪ ቤድሩም ደግሞ ከ145 ካሬ ጀምሮ ይኖረናል ማለት ነው። ዳውን ፔመንታችንም 10 ፐርሰንት ቅድመ ክፍያ ነው ቀጣ ያለው ክፍያውን እያዩ መክፈል ይችላሉ። ከሰባት ጊዜ እስከ አስር ጊዜ ባለው ክፍያ ይከፍላሉ ማለት ነው። ሌላው ውጭ ላሉ ደንበኞቻችን እዛ ሆነው መግዛት ይችላሉ። ኦንላይን መምረጥ ይችላሉ። እያንዳንዱ ብሎክ ላይ የቱጋ እንዳለ ቤቱን ኦንላይን ቼክ ማድረግ ይችላሉ። የትኛው ፍሎ ላይ እንደሆነ ቪውን በደንብ ቼክ አድርገው መግዛት ይችላሉ። የማይችሉም ከሆነ እንደዚህ በወኪላቸው ሙሉን መጨረስ ይችላሉ። እዛ ሆነው እኛ አግሪመንት እንልካለን። ሁለት አግሪመንት ሰርተን አንዱን ፈርሞ ይልኩናል ለነሱ ያስቀምጣሉ ማለት ነው። ስለዚህ ከታች ባለው ስልክ ቢሮችን ሳይታችን ጉብኝት ከታች ባለው ስልክ እኛን ማግኘት ይችላል። በጣም ለሰጡን ኢንፎርሜሽን፣ በጣም ነው የማመሰግነው፣ ደስ ብሎኛል። እንግዲህ ተመልካቾቻችን እንግዲህ እስካሁን የተነገረን ኢንፎርሜሽን እኔም ሰምቻለሁ እናንተም ሰምታችኋል ብዬ አስባለሁ። አገር ውስጥ ያላችሁ በአካል የመጣችሁ እንግዲህ ቢሮም ድረስ መታችሁ ከእንደገና ሳይታችሁም ድረስ ፕሮግራሱን እየሄዳችሁ እያያችሁ መግዛት ይችላላችሁ ማለት ነው። ውጭ ሀገርም ያላችሁ ደግሞ እንደዚህ በወኬሎቻችሁ ኦር ደግሞ እዚህ ካሉት እንግዲህ አሪፍ አሪፍ ሴልሶች እስካሁን አግኝቻለሁ። ከሴልሶች ገሆናችሁ እየመጣችሁ እንግዲህ ቤት መግዛት ይችላላችሁ ማለት ነው። እናመሰግናለን። መልካም በዓል እንግዲህ፣ አመሰግናለሁ። ሰላሙ